ሰላም ጤና ይስጥልን። እንዴት አመሻችሁ? የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችን እንሆ ተጀምሯል። አስቀድመን ዋና ዋና ዜናዎችን እናስተዋውቃችሁ። የብሔራዊ ተሀድሶ ኮሚሽን ታጣቂዎችን የተሀድሶ ስልጠና በመስጠት መልሶ የማቋቋም ተግባር ሰላምን ለማስፈን ሚናው የጎላ በመሆኑ የክልሉ መንግስት ለኮሚሽኑ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የአማራ ክልል ርዕሰ መስተዳደር አረጋ ከበደ ገለጹ። መንግስት በሀገሪቱ የተለያዩ አካባቢዎች የተከሰቱ ችግሮችን በሰላማዊ መንገድ ለመፍታት ከፍተኛ ጥረት እያደረገ መሆኑን የመንግስት ኮሚኒኬሽን አገልግሎት ገለጸ። ከዜናዎቹ ጋር ፈቲያ ሙሐመድ እንዲሁም በምልክት ቋንቋ ወለላ እንዳለው አብረናችሁ ቆይታ እናደርጋለን። አብራችሁን ሆኖ ወደ ቀዳሚው መረጃችን አለፈን። የብሔራዊ ተሀድሶ ኮሚሽን ታጣቂዎችን የተሀድሶ ስልጠና በመስጠት መልሶ የማቋቋም ተግባር ሰላምን ለማስፈን ሚናው የጎላ በመሆኑ የክልሉ መንግስት ለኮሚሽኑ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። የታጠቁ ኃይሎች ለክልሉ ሕዝብ ሰላም ሲሉ ወደ ብሔራዊ ተሃድሶ ኮሚሽኑ ማዕከል እንዲገቡ የኮሚሽኑ ኮሚሽነር ተመስገን ጥላሁን ጥሪ አቅርበዋል። ኮሚሽኑ በአማራ ክልል የእስካሁን ተግባራትና የቀጣይ ስራዎች ላይ ከባለድርሻ አካላት ጋር ተወያይቷል። አብዮት ከፋለ ተጨማሪ አዘጋጅተዋል። በሀገሪቱ በተለያዩ ጊዜያት በተፈጠሩ ግጭቶች ተሳትፎ የነበራቸው ታጣቂዎች የትጥቅ ትግላቸውን አቁመው የተሃድሶ ስልጠና በመስጠትና መልሶ በማቋቋም ወደ ሰላማዊ ህይወታቸው እንዲመለሱ የማድረግ ተልእኮ ተሰጥቶት የተቋቋመው ብሔራዊ ተሃድሶ ኮሚሽን ይህን ተልእኮ በተለያዩ ክልሎች እየተወጣ ይገኛል። ኮሚሽኑ በአማራ ክልል እስካሁን በርካቶችን ወደ ሰላማዊ ኑሯቸው የመለሰ ሲሆን በቀጣይም የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት የመደገፍና የማቋቋም ተግባሩን አጠናክሮ ለማስቀጠል እየሰራ ነው። ለዚህም ተግባር ውጤታማ ነጻነት ያግዘው ዘንድ ከአጋር አካላት ጋር መክረዋል። በውይይቱ ላይ የተገኙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ኮሚሽኑ ለሰላም ግንባታ የጎላ ሚናውን ከመወጣት ባለፈም ግጭት ውስጥ የቆዩ ታጣቂዎችን የኢኮኖሚና የስነ ልቦና ድጋፍ እያደረገ መሆኑን ገልጸዋል። እነዚህን ሀይሎች ግጭት ውስጥ የቆዩ ናቸው። ግጭት ውስጥ የቆዩት የቆዩበት ስነ ልቦና አለ። እንደገናም ደግሞ የሚቀበላቸውም ተጨባጭ ሁኔታ አለ የሚመችም የማይመች ሁኔታ ማለት ነው። ስለዚህ እነዚህን አካላት ተቀብሎ በማሰልጠን የስነ ልቦና ግንባታ በማድረግ እንደዚሁም ደግሞ መደበኛ የህይወታቸውን ለመቀጠል የሚያስችላቸውን ደግሞ ሁኔታ አመቻችቶ ከግጭት ወጥተው መደበኛ ህይወትን የሚለማመዱበት ሁኔታ እና በዘላቂነት የልማት አቅም የሚሆኑበት ሁኔታ መመቻቸት ይጠይቃል። ኮሚሽኑ በአስቸጋሪ ሁኔታ ውስጥም ቢሆን ተልእኮውን እየተወጣ ነው። ለውጤታማነቱ ደግሞ ድጋፍ ማድረግ ይገባል ብለዋል። ታድሶ ኮሚሽኑ በዚህ ወቅት በተቋሚ አቅሙ ሆነ ከለጋሽ ሀገር አካላት የሚያገኘውን ሀብት መሰረት አድርጎ ከዚህ ውስጥ በጥቂቱ በታድሶ እንዲያልፉና እንዲቋቋሙ የሚያደርግ ስራ እየሰራ ይገኛል። ዞሮ ዞሮ ምንድነው ስራው የታድሶ ኮሚሽኑ አይደለም በማናቸው የሚሰራ እኛ ክልል ጨምሮ ማለት ነው። የማስተባበር ሚና ነው እንጂ ባለቤቶቹ እኛ መሆናችን ሊያስገነዝበን ነው። እኛ ነን በተጨባጭ ምክንያቱም ችግሩ ኛ ነው። መፍትሄዎቹም እኛ ነው። ለመፍቲው መረባረብ ያለብን እኛ ነው። የብሔራዊ የተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን በአማራ ክልል ያለው ሁኔታ በኮሚሽኑ የስራ እንቅስቃሴ ላይ ተጽዕኖ ቢያሳድርም የክልሉ መንግስት ባደረገው ድጋፍ በትኩረት እየተሰራ መሆኑን ገልጸዋል። የሰላም ጥሪን የተቀበሉ የቀድሞ ታጣቂዎችን ተደራሽ መሆን ለአጠቃላይ የሰላም ግንባታው የራሱ የሆነ አዎንታዊ ሚና ስለሚጫወት በዚህ ክልል ያለንን ስራ አጠናክረን ቀጥለናል ማለት ነው ይህን ስራ ውጤታማ ለማድረግ የመንግስት ባለቤትነት መንግስት ስንል እንግዲህ የፌዴራል መንግስትም እንደዚሁም ደግሞ የክልል መንግስታትንም ጨምሮ ማለት ነው እና መሪነት ባለቤትና መሪነትን ታሳቢ ያደረገ ነው። ያለዛ ሊፈጸም የሚችል ነገር ስላልሆነ የመንግስት የዚህን ስራ በትኩረት የመደገፍ ጉዳይ ሲደግፈን ቆይቷል። ስለዚህ ዋናው ሮል ከመንግስት ስለሚጠበቅ ይሄ ነገር መቀጠል ይኖርበታል። ህብረተሰቡም ሆነ ታጣቂዎች ለህዝብና ለሀገር ሰላምና መረጋጋት ሲባል የተሃድሶ ኮሚሽኑን ስራ እንዲደግፉ ኮሚሽነሩ ጥሪ አቅርበዋል። ማህበረሰቡ የጀመረውን የሰላም ጥሪ ታጣቂዎች ጥያቄዎቻቸውን በሰላም እንዲያቀርቡ ሰው በሰላም ወጥቶ እንዲገባ የሚያደርገውን ጥሪ አጠናክሮ እንዲቀጥልም በዚሁ አጋጣሚ ማሳሰብ እንፈልጋለን። የቀድሞ ተዋጊዎች ሰላም ስምምነት ፈርመው ወደ ማህበረሰቡ ሲመለሱም የሰላም አምባሳደር አድርጎ በሰላም ህይወታቸው እንዲመሩ ወደ ቀድሞ ኢኮኖሚ ሁኔታቸው እንዲመለሱ የማገዝን ጉዳይ ማጠናከር ይኖርበታል ማለት ነው። በዚህ አጋጣሚ ለቀድሞ ተዋጊዎች በተለይ በክልሉ የሚገኙ የቀድሞ ተዋጊዎችም መልእክት ማስተላለፍ ፈልጋለሁ። መንግስት ቁርጠኛ ነው። የፌዴራል መንግስትም የክልሉ መንግስትም የሰላም ጥሪ ደጋግሞ እያቀረበ ነው። እባካችሁ ወደ ሰላም ተመለሳችሁ፣ ሀገራችንን በጋራ እንገንባ። የብሔራዊ ተሃድሶ ኮሚሽን በቻለው አቅም ሁሉ ሰላምን መርጠው ወደ ማዕከሎቻችን ለሚገቡ የቀድሞ ተዋጊዎች የሚችለውን ድጋፍ ሁሉ ለማድረግ ዝግጁ ነው። ዓለም አቀፍ አጋሮቻችንም ከኛው ጋር ናቸውና በጋራ ሆነን ሰላሟ የተጠበቀ የለማች የበለጸገች ሀገር እንድትኖረን ለትውልድ እንስራ የሚል ጥሪ ማስተላለፍ እፈልጋለሁኝ። ኮሚሽኑ በአማራ ክልል ያለውን ወቅታዊ ሁኔታ ባገናዘበ መልኩ ቅርንጫፍ ከፍቶ በተጠናከረ መልኩ ለመስራት መዘጋጀቱም በውይይቱ ተነስቷል። በአማራ ክልል ብሔራዊ የዲጂታል መታወቂያ ማስተግበሪያ መርሃ ግብር ርዕሰ መስተዳደር አረጋ ከበደ በተገኙበት ተካሂዷል። በመርሃ ግብሩ ርዕሰ መስተዳደር አረጋ ከበደን ጨምሮ በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ሙሐመድ የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ ዮዳሄ አርአያ ስላሴና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። በዚሁ ጊዜ መልእክት ያስተላለፉት ርዕሰ መስተዳደር አረጋ ከበደ ብሔራዊ የዲጂታል መታወቂያ እንደ ሀገር በርካታ ጥቅሞችን እንደሚያስገኝም ተናግረዋል። ፋይዳ ለኢትዮጵያ ማህበረሰብ ትስስርን በመፍጠር የመንግስትና የዜጎችን ግንኙነት የበለጠ የሚያጠናክር ነውም ብለዋል። ፋይዳ የቴክኖሎጂ ልማትን እንደሚጠይቅም አንስተዋል። ህጋዊ እውቅና ለማግኘት የሚያስችል ትልቅ መሳሪያ መሆኑንም ገልጸዋል። የዲጂታል መታወቂያ የዜጎችን ማንነት ከመለየት ባሻገር ለደህንነትም ትልቅ ጥቅም እንዳለው ነው የተናገሩት። የመንግስት አገልግሎትን በከፍተኛ ደረጃ ለማቀላጠፍ እንደሚያስችልም አመላክተዋል። ስለ ፋይዳ የጋራ ግንዛቤ መያዝና በጋራ መስራት እንደሚጠበቅም ገልጸዋል። ዜጎች ፈጣን አገልግሎት እንዲያገኙ ብሔራዊ ዲጂታል መታወቂያ መያዝ አለባቸውም ብለዋል ሲል ሪፖርተራችን ዘመን ዩርጋ ዘግቧል። መንግስት በሀገሪቱ የተለያዩ አካባቢዎች የተከሰቱ ችግሮችን በሰላማዊ መንገድ ለመፍታት ከፍተኛ ጥረት እያደረገ መሆኑን የመንግስት ኮሚኒኬሽን አገልግሎት ገለጸ። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ስለ ለማስፋው ተጨማሪ አዘጋጅተዋል።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 ማዕከሉ የተህዋስያንን ምንነትና ባህሪ በማጥናት ለበሽታዎች ትክክለኛውን መድኃኒት ለማዘዝ እንደሚያስችልም ተገልጿል። ትርንጎ ይርሳው የአማራ ህብረተሰብ ጤና ኢንስቲትዩት በክልሉ የመጀመሪያ የሆነውን ጀኖሚክ ወይም የዘረመልና ባዮኢንፎርማቲክ ወይም ስነ ህይወታዊ ማዕከል የማስጀመሪያ መርሃ ግብር አካሂዷል። ማዕከሉ የአንድን ተህዋሲያን ምንነትና የመድኃኒት መቋቋም ባህሪ ማጥናት ያስችላል ተብሏል። ተላላፊ በሽታዎችን የዘር አይነት በመተንተን ትክክለኛውን መድኃኒት ለማዘዝ በቀጣይም በሽታው እንዳይከሰት ለማድረግ እንደሚያስችልም የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዳይሬክተር በላይ በዛብህ ገልጸዋል። የዘረመልና የስነ ህይወት መረጃ በሚመለከት የጥናትና ምርምር ማዕከል የሚሆን የማስጀመር ፕሮግራም ላይ ነው የተገኛችሁት። በኢትዮጵያ ደረጃ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተጀምሯል። እንደዚሁም ደግሞ በክልሎች የአማራ ክልልን ጨምሮ በአራት ክልሎች ለመጀመር ነው። እንደ ፌዴራል ጤና ሚኒስቴር የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ግሎባል ፈንድ እና ሌሎችም አጋር ድርጅቶች ድጋፍ በተለይ ዛሬ እኛ በጣም ደስተኛ ነን፣ ምክንያቱም አዲስ ነው፣ በጣም ልዩ የሆነ ነው። ይህ ማዕከል ከክልሉ አልፎ ለሀገር ብሎም ለአፍሪካ የጤና ደህንነትን ለመጠበቅ የራሱን አስተዋጽኦ እንደሚያደርግም አቶ በላይ በዛብ ተናግረዋል። በህብረተሰብ ጤና ዩኒቨርሲቲያችን ውስጥ ዛሬ እንደተጀመረ ታሪክ ሲያበስረው ይኖራል ብዬ አምናለሁ። እኔ በጣም ያው ትንሽ ሳይንሱ ከፍ ያለና እስካሁን ምንም ያልተጀመረ ስለሆነ ግን ደሞ ማድረግ የሚቻል ብዙ ገንዘብ ሊጠይቅ ይችላል፣ ኢንፍራስትራክቸር ሊጠይቅ ይችላል። ነገር ግን የክልሉ መንግስትም ይህንን ህብረተሰብ ጤና ያስ ልዩ ትኩረት ሰጥቶ ሌሎችም ተቋሞች የሲቪል ሰርቪስ፣ የገንዘብ ቢሮ፣ የኢኖቬሽንና ቴክኖሎጂ ቢሮና ዩኒቨርሲቲዎች ሁሉም ግለሰቦችም ጀምር ባለሀብቶችም ለዚህ ተቋም ትብብር በማድረግ ይሄ ዛሬ የጀመርነው ስራ ውጤታማ እንዲሆን እና ዋናው አላማ የህብረተሰብ ጤና ደህንነትን መጠበቅ ምርምርና ነው የጤና ልማትን ማሻሻል እና ማሳደግ ስለሆነ ትልቅ ትርጉም ያለው ቀን ነው ዛሬ። በማስጀመሪያ መርሃ ግብሩ ላይ የተገኙት የአፍሪካ ሲዲሲ የኢትዮጵያ ሲኒየር ካንትሪ ተወካይ ዶክተር ኦኒኬሚ ሆዋ በበኩላቸው የአማራ ክልል ህብረተሰብ ጤና ኢንስቲትዩት ከአጋሮቹ ጋር እየሰራ ባለው ስራ ደስተኛ መሆናቸውን ገልጸው የዛሬው መርሃ ግብርም ተቋሙ የልህቀት ማዕከል እንደሆነ ማሳያ ነውም ብለዋል። በአማራ ክልል በተጀመረው የጂኦኖሚክስ እና ባዮኢንፎርማቲክስ ማዕከል የማስጀመሪያ ስነ ስርዓት ላይ ተሳታፊ በመሆናችን ደስተኞች ነን። መምጣት ከጀመርንበት ጊዜ ጀምሮ በዚህ ቡድን እየተሰራ ባለው ስራ እየተደነቅን ነው። የአማራ ክልል የህብረተሰብ ጤና ኢንስቲትዩት የልህቀት ማዕከል መሆኑን አምኛለሁ። And I think የጀኖሚክስ ወይም የዘረመልና ባዮኢንፎርሜቲክ ወይም ስነ ህይወታዊ ማዕከል የህብረተሰቡን የጤና አደጋዎችን በመለየት ትክክለኛ ምላሽ ለመስጠት የሚያስችል በመሆኑ ሳይንሱ ትልቅ አጋዥ ነው ያሉት ደግሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ጌታቸው ቶሌራ ናቸው። ወረርሽኞች በሚከሰቱ ጊዜ ወይም ደግሞ ኖርማል ህመሞችን በተለይ በባክቴሪያ፣ በቫይረስ፣ በፈንገስ የሚተላለፉ በሽታዎችን እስከ መጨረሻው ድረስ በመለየት ይህን ቴክኖሎጂ በመጠቀም እነዚህ በሽታዎች እየተሰጠ ያለው መድኃኒት ተላምደዋል አልተላመዱም፣ የምሰጠው መከላከያ ዘዴዎች ይሰራሉ ወይስ አይሰሩም፣ ሕክምናቸው ከሰው ሰው ይለያያል አይለያይም የሚሉትን ነገሮች ከለየም በኋላ እንግዲህ ውጥንትን ነው መመሪያ ለሚሰጡት ወይም ለሚጠቀሙት አካላቶች የምናስተላልፈው ነው ማለት ነው። ሌላኛው ጥናትና ጥናትና ምርምር ችግሮች ከመምጣታቸው በፊት ቀድሞ ምርምር በማድረግ የሚመጡ ችግሮችን አይደንቲፋይ ማድረግ ነው። ያ ማለት ኮቪድን ብናስታውስ ያው የመጣው ሳናስቡ ነው። ስለዚህ ብዙ ስራዎች ቀድሞ በዓለም ላይ ስላልተሰሩ በሽታው በወረሽነት ብዙ ሰው ጎድቷል። ማዕከሉ ለጥናትና ምርምር ወሳኝ መሆኑንም ዶክተር ጌታቸው ቶሌራ ተናግረዋል። ለህብረተሰቡ ግንዛቤ በመፍጠር የኩፍኝ በሽታ ለመከላከል እየሰራ መሆኑን የምዕራብ ጎጃም ዞን ጤና መምሪያ ገለጸ። በዞኑ በሁሉም ወረዳዎች የኩፍኝ በሽታ ክትባት ዘመቻ ተጀምሯል። በዘመቻው ከ220,000 በላይ ህጻናትን በክትባቱ ተጠቃሚ ለማድረግ እየሰራ መሆኑን መምሪያው አስታውቋል። ተጨማሪውን ከንጉሥ ስንታየሁ እንከታተል። ከጤና ባለሙያዎች በተደጋጋሚ በተፈጠረላቸው ግንዛቤ ልጆቻቸውን በማስከተባቸው ከተለያዩ በሽታዎች እንዲጠበቁ ማድረጋቸውን ልጆቻቸውን ሲያስከትቡ ያገኘናቸው የፍኖተ ሰላም ከተማ ነዋሪዎች ተናግረዋል። ክትባቱን በተገቢ መንገድ የወሰዱ ህጻናት በአካልና በስነ አእምሮ ንቁ መሆናቸውን እናቶች ገልጸዋል። ከወለድኩ እንግዲህ አምስት ዓመት ሰኔ አስር ነው። አምስት ዓመት ሙላት ክትባት አጓድዬበት አላቅም። ክትባቱ ለኛም ለልጆች በጣም አሪፍ ነው። ከሁሉም በሽታ ይቋቋማሉ። በሽታው በሚመጣበት ሰዓት የመቋቋም አቅም ኃይል ይኖራቸዋል። ኩፍኝ የሚባለው በተለይ ሽባ ያደርጋል። አይን ውር ያደርጋል። እንደዛ እየሆኑ የሚወለዱ ብዙዎች አሉ። አሁን ገጠር ገጠር ማህበረሰብ ውስጥ ብትሄዱ ብዙ የተለያየ በሽታ ከክትባት ያሁን የህፃናት በጣም ለአይምሯቸውም ሆነ ለድገታቸው በጣም ትልቅ ጠቃሜታ አለው። ኩፍኝ በሁሉም የእድሜ ክልል ውስጥ የሚገኝ ማንኛውም ሰው ሊያጠቃ የሚችል በሽታ መሆኑን የገለጹት የፍኖተ ሰላም ከተማ አስተዳደር ጤና ጽሕፈት ቤት የእናቶችና ህጻናት ጤና ባለሙያ አቶ ጌታነ ክንዴ በሽታው ሲከሰትም ወዲያውኑ ወደ ሕክምና ተቋም በመሄድ መታከም እንደሚገባ ተናግረዋል። እንግዲህ ሕክምናው እዛው በተቋም የሚሰጥበት ሁኔታ አለ። ቶሎ ወደ ጤና ተቋም ከሄዱ ከዚህ በሽታ የሚያገገሙበት መንገድ ነው ያለው ብዙ እና ያክል የከፋ ችግር ቶሎ ወደ ጤና ተቋም ከሄዱ አይከሰትም ብሎ ማለት ይቻላል። ነገር ግን እንዲያው መዘገየቱ ሲኖር በጣም ኮምፕሊኬትድ ሆነ ወይም ውስብስብ አይነት ሌሎችን ምልክቶች አሳይተው ከሄዱ እስከ ሞት የሚዳርግ በሽታ ነው ማለት ነው። በከተማ አስተዳደሩ ከስምንት ሺህ በላይ ህጻናት የኩፊ ክትባት ተጠቃሚ ለማድረግ እየተሰራ መሆኑን የገለጹት የከተማ አስተዳደሩ ጤና ጽሕፈት ቤት ኃላፊ አቶ አያልነው ስንታየው ለማህበረሰቡ ትምህርት እየተሰጠ ነው ብለዋል። ዘመቻው ውጤታማ እንዲሆን ለባለሙያዎች ስልጠና ተሰጥተዋል። የቅስቀሳና የግንዛቤ ፈጠራዎቹ በተቻለ አቅም ተሰርተዋል። ባነሮቹ በየቦታው ላይ ሰው እንዳያቸው እና ዘመቻው እንዳለ ግልጽ እንዲሆን ስራዎችን ሰርተናል። ይህንን በማድረግ እንግዲህ እንደምታዩት ህጻናት ወላጆቻቸው ወላጆቻቸውም ተንከባካቢያቸው እየመጡ እያስከተቧቸው ይገኛሉ። ጥሩ የሆነ ክትባት ይሆናል ብለን እናስባለን። በጥቅሉ ወደ 8510 ህጻናትን እንደ ከተማ ክትባት እንከትባለን ብለን እናስባለን ማለት ነው። በምዕራብ ጎጃም ዞን ለወረዳዎች ግባት ቀድሞ በማሰራጨት እና ለባለሙያዎች ስልጠና በመስጠት የኩፊ ክትባት ዘመቻ እየተከናወነ መሆኑን የዞኑ ጤና መምሪያ ኃላፊ አቶ ኤፍሬም ክፍሌ ገልጸዋል። በዚህም በዞኑ ከ200 ሺህ በላይ ህጻናትን በኩፊ ክትባት ዘመቻው ተጠቃሚ ለማድረግ እየተሰራ መሆኑን ተናግረዋል። ሁሉም ወረዳዎች የኩፍኝ እና ሌሎች አብረው ከኩፍኝ ክትባት ጋር ተያይዞ የሚሰሩ የጤና ስራዎችን ጭምር አስተሳስረው በዛ መንገድ እንዲሰሩ ነው አቅጣጫ የሰጠን ማለት ነው። እንደዚን በሁሉም ወረዳዎች ላይ ኦልሞስት ከ220 ሺ በላይ የሆኑ ህፃናቶች ይከተባሉ ብለን ነው በቅድ ያዝን እድሜያቸው ከ9 ወር እስከ አምስት አመት ድረስ ያሉ ህጻናት ናቸው። በዚህ እንዲያልፎ የተደረገ የህጻናት የኩፊ ክትባት ዘመቻ በሀገር አቀፍ ደረጃ ከግንቦት 6 እስከ ግንቦት 15 2017 ዓ ም በንቅናቄ እየተሰጠ መሆኑን ከዞኑ ጤና መምሪያ የተገኘው መረጃ ያስረዳል። የተከበራችሁ ተመልካቾቻችን፣ የሰዓቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎቹን በድጋሚ እንንገራችሁ። የብሔራዊ ተሃድሶ ኮሚሽን ታጣቂዎችን የተሃድሶ ስልጠና በመስጠት መልሶ የማቋቋም ተግባር ሰላምን ለማስፈን ሚናው የጎላ በመሆኑ የክልሉ መንግስት ለኮሚሽኑ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የአማራ ክልል ርዕሰ መስተዳደር አረጋ ከበደ ገለጹ። መንግስት በሀገሪቱ የተለያዩ አካባቢዎች የተከሰቱ ችግሮችን በሰላማዊ መንገድ ለመፍታት ከፍተኛ ጥረት እያደረገ መሆኑን የመንግስት ኮሚኒኬሽን አገልግሎት ገለጸ፣ የሚሉት ዋና ዋና ዜናዎቻችን ነበሩ። አብራችሁ ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። በያላችሁበት መልካም ጊዜ።